አዲስ አበባማ አዲስ አበባማ ሽር ነው በመኪና አምባ ሀገራችን በወንዛችን ሽር ነው በእግራችን ማርያምን ትናንትና እንዴ በደስታ እንዳለቀሱ ይህ የሰው ልጅ እንደው እንደው ምን ብታደርጉ ነው ምን ምን ምታቀምሱ ነው እንደዚህ እናንተን አፍቃሪ ሆኜ የቀረሁት አይ ሰው በጸጣ ልዩነት ያፈቅራል። እኔ ግን ሁለቱን ባልና ሚስቶቹን አፍቅሬ ቁጭ አልኩኝ። ወይኔ ጉዴ! ሰላም ሰላም፣ እንዴናችሁልኝ የእኔ ውድ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ተረፍረፍ ይበልልኝ እያልኩኝ እንግዲህ እንግዲህ ትናንትና ደስታችንን በደምብ አጣጥመን አልጨረስንም። በነገራችን ላይ ዛሬም የደስታችን ቀን ነው፣ ዛሬ ራሱ ማለት ነው። እና ጨረቃዬ እንዲሁም ደግሞ ቡራችን እውነት ለመናገር ያው መኪና ላይ ፏፈሽ እያሉ ይገኛሉ። ማህየም አለች። በነገራችን ላይ ትላንትና ሀሰንም አለ እንዲ አላየሁትም፣ ግን ይኖራል፣ ይኖራል፣ አረ ይኖራል። በዚህ ደስታ ቀን ማነሱ ከሌሉ ከደረትም ደረት እያሉ ፏፈሽ እያሉ እንግዲህ ማታ ያው ሽርሽር ይሆናል እንግዲህ እና ደስ በሚል መልኩ በሚያምር መልኩ ትላንትና ሀይምዬን ጀግናችን የኛ ጀግና በሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ይሄን ደስታማ ተካፈሉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ እና ሀይምዬም እንግዲህ ተመስገን ብላለች። የኔ ቆንጆ የኔ እናት የኔ ምርጥ ነገር የኔ ውድ እንኳንም ሆነላችሁ ለሁለታችሁም። ይሄ መኪና እውነት ለመናገር ያንተም፣ የሱም፣ የሷም ነው እና ደስ የሚል ህይወት ወደፊት ይቀማችሁ እግዚአብሔርን፣ ከዚህ የበለጠ ፍቅር የጨመረላችሁ። እኔ በጣም ነው ደስ ያለኝ። ሀይም የራሱ ደስ ብሏታል። እውነት ለመናገር የኔ ጀግና፣ የልቤ ካውያ፣ በጣም ደስ ብሎኛል ብላለች። የኔ ቆንጆ እንኳንም ደስ አለሽ። ከዚህ በላይ ይገባችኋል እናንተ እንደ ልፋታችሁ እንደ ስራችሁ ማለት ማለት እውነት ለመናገር ሁሌ የምላለው የዩትዩብ ስራ ቀላል እንዳይመስላችሁ ትልቅ ልፋት ነው ያለው፣ ብዙ ድካም ነው ያለው ብዙ ብዙ እውነቴን ነው የምላለው። እንደዚህ እንደሚወራው አይደለም፣ በጣም ያደክማል እና ይህን ሁሉ ደክመዋል፣ ለፍተዋል እና እነሱ ለፍተው ደክመው ነው የገዙት ይህን መኪና በልፋታቸው፣ የማንንም እርዳታ ሳይፈልጉ የማንንም እነዚህ ልጆች ገና ህፃኖች ናቸው። ገና እግዚአብሔርን እኔ እንጃ ከሀያ አምስት በታች ናቸው ሁለቱም፣ ከሀያ ሦስት በታች ናቸው ሁለቱም ሀይሜን ብሩኬም። እና እነዚህ ልጆች ገና በዚህ እድሜያቸው በዚህ ህፃንነታቸው እዚህ የደረሱት በጣም ስለሰሩ ስለደከሙ፣ ስድብ፣ ትችት፣ ወቀሳ ብዙ ነገርም ተቋቁመው ነው እዚህ የደረሱትና የሰው ልጅ ደግሞ የድካሙን ዋጋ የልፋቱን ዋጋ ሲያገኝ በጣም ያስደስታል። እውነት ለመናገር በጣም ነው ደስ የሚለው። እውነት እግዚአብሔር እና ትላንትና እራሱ ቀን ላይ እኔ የሃይሜ ህልሟ ተሳካ ብያችኋለሁ እና ብያችሁ ፖስት አድርጌ ያለው የሆነ ቪዲዮ እና የሃይሜን ፎቶ አድርጌ ፎቶውን ከቲክቶክ ነው ያመጣሁት እና ግን እውነት ለመናገር ይሄ እንደሆነ አቅ ነበረ። ግን ደግሞ ምንድነው የሀይሜ ህልሟ ተሳካ ብዬ ፖስት አድርጌ ግን ምንድነው ምንድነው ብዬ ዝምን ያልኳቸው አልነገርኳችሁም፣ ሰርፕራይዙም ምክንያቱም የእነሱን ሰርፕራይዝ ማበላሸትም አልፈልግም። መበላሸትም ስለሌለበት ሰርፕራይዛቸውን ማበላሸት አልፈለግኩም። ለዛ ነው የውሸት ወሬ ምናምን ብላችሁኛል። እዛ ጋር የሀይል ምሄል ምታስ አካብላሽ ምን ምክንያት ሳትናገር፣ አንዳንዴ መናገር የሌለብኝን ነገር አልናገርም፣ መናገር ያለብኝን ነው የምናገረው። ይሄ ብሩኬ ሰርፕራይዙ ይበላሻል ትላንትና ተናግሬ ቢሆን ማለት ነው። እና ብሩኬ ደግሞ ይሄንን ብዙ ጊዜ እኔ ኢንስትግራም ላይ ፖስት ያደርግ ነበረ፣ መኪናዎች፣ ሰአቶች ምናምን። እንደውም ያሰብኩት የሆነ ሱቅ ነገር ትልቅ ማከፋፈያ ነገር ይከፍታል ብዬ ነበር ያሰብኩት እና እንደዛ ፖስት ሲያደርግ የሆነ ስለ ስኬት ስለ ላይፍ ምናምን ነው ፖስት የሚያደርጋቸው ብዙ ጊዜ እና ያው የመጀመሪያው ህልሙ ተሳክቷል። እንኳንም ተሳካለት። ማርያምን እኔ እንጃ በዚህ ማለት እነሱን ለፍተው ደክመው ዋጋ ከፍለው ላመጡት ነገር ደግሞ የተመቀኛችሁ ሰዎችም አላችሁ። ይህ መልካም አይደለም፣ ምክንያቱም እነሱም ለፍተው ደክመው ነው ያመጡት። ስለዚህ እንደነሱ ለመሆን ደግሞ መልፋት መድከም ነው እንጂ እነሱን መመቅኘት መልካም አይደለም። እና የልቡ አካውያ እንኳንም በድጋሚ ደስ አለ፣ እንኳንም ህልምህ ተሳካ፣ እንኳንም ጥሩ ደረጃ ደረስክ። የለፋ ሰው ደግሞ ያልፍለታል። በቃ አሁን አሁንም ኧረ ተውኝማ። አንቺስ መቼ ነው የሚያልፍልሽ? ተመልካች ሆነሽ ቀረሽ ላላች፣ ችግር የለም አንድ ቀን ያልፋል። እንደ እነሱ ከለር እነሱም ለፍተው ደክመው ነው እዚህ የደረሱት አይደለ? እኔም ደግሞ እነሱ ላይ ለመድረስ እነሱ ደረሱበት ላይ ለመድረስ እነሱን እያየሁኝ እየተበረታታው የእነሱን ጥንካሬ የእነሱን ብርታት እያየው እስኪኔ ደግሞ እየተከተልኳቸው ነው ስለዚህ እኔም ነገ ጧት የምደርስበት ደግሞ አይታወቅም። ፈጣሪ ያውቃል። እዛ ደረጃ ላይ እንድደርስ ደግሞ እናንተም ደገፍ አድርጉኝ። ሌላ ነገር አይደለም የምትደግፉኝ። ቢያንስ በላይክ በሰብስክራይብ በሼር ደግፉኝ። ምን ችግር አለው? እኔ እዚጋ አሁን የሃይሚና፣ የብሩክ ብዙ ጊዜ እኔ ሳወራ ስለ ሃይሚና ስለ ብሩክ ነው የመጀመሪያው ምክንያቴ በጣም በጣም ስለምወዳቸው ስለማከብራቸው ነው። እግዚአብሔርን ነው ምላቸው። ፈጣሪ በሚያውቀው እኔ የተከተልኳቸው ቢያንስ ረጅም ጊዜ ሆኖኛል፣ ግን ፍቅራቸው እየጨመረብኝ እየጨመረብኝ በቃ ሲመጣ ዩትዩብ ከፈትኩና በዩትዩብ ስለነሱ ማውራት ጀመርኩኝ። ይሄ ሆነው ጨዋታው። ከዛ ደግሞ የራሴን አይዲያ ይዤ መጣለሁ የራሴ በነገራችን ላይ አሁን የራሴን አይዲያ ይዤ ብመጣ እዚህ ላይ ማንም የልኝ የለም። የሰው ልጅ ወይ ስርዓት ማጣት አለባችሁ ማለት እዚህ ሚዲያ ላይ ማለት ነው። ሚዲያ ላይ ለመታወቅ ወይ ስርዓት ማጣት አለባችሁ ወይ ደግሞ ካፕል መሆን አለባችሁ ለመታወቅ ወይ ለመታየት ማለት ነው። ደግሞ ስርዓት አጥቼ መታወቅ አልፈልግም። እና ቀስ እያለሁ ቀስ እያልኩ ደግሞ ያው ወደ ራሴ እመጣለሁ። እንደነገርኳቸው ሀያ ሺህ ልግባ ብዬ ነው እንጂ በራሴ አይዲያ ነው የምመጣው። እና እንግዲህ ሞራሌን ለመንካት ግን አትሞክሩ። እንዴ፣ መቼ ነው አንቺ ስም ያልፈልሽም፣ አትበሉኝ። ተዉ ቢያንስ አይርበኝም። መኪና ባልገዛ እንኳን አይርበኝም። ኧረ ተዉ ግን ቢያንስ ራሴንም አልጠልም። ያው እየኖርኩ ነው ህይወትን። ያው ስላችሁ የሰው ልጅ ሙሉ ጤና፣ ሙሉ ጉልበት ካለው ሙሉ አካል ካለው ሰርቶ መኖር ስለሚችል እየሰራው ነው። እየኖርኩ ነው እግዚአብሔር ይመስገን። መኪናው ደግሞ በቅርቡ ይገዛል። እንዳያሳስባችሁ። እናንተ ብቻ ደገፉ አድርጎኝ፣ ላይክ አድርጉኝ፣ ሼር አድርጎኝ፣ ሰብስክራይብ አድርጉኝ። ዘረኝ ቆይታ ይሄን ይመስላል። እንግዲህ እንዳያችሁት የእኔ ጀግና የልቤ ካውያ በጣም ደስ ብሎኛል፣ በላለች ብሩኬ ተመስገን ብሏል። ሀይሚዬ ድጋሚ የእኔ ጀግና፣ ስለ ሁሉም ነገር ፈጣሪ ይመስገን። አሜን ይመስገን። ኔ ቆንጆ፣ አሜን አሜን። ኔ ምርጥ ነገር እግዚአብሔርን እፍ እንደምን ላርጋችሁ፣ ዋጥ ላርጋችሁ፣ ዋጥ ላልገሽ ብላለች እና አስራ ስምንት ላይክ አግኝቷል